ተመልክታችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን እንደምትቆያችሁ የልብ ዘገባችን ተጀምሯል። በቅድሚያ ማብሬት መጥሮችን እንቆሉ። የአርቲስት አንዷለም ጎሳ ባለቤት ራሷን አጠፋች። የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነን ያብኛ ዛሬ ማለዳ ራሷን ከአምስተኛ ፎቅ ወርውራ መግደሏን ከቅርብ ምንጮች ማረጋገጥ ይችለናል። አርቲስት አንዷለም በዚሁ ጉዳይ ለጥያቄ በፖሊስ ቁጥጥር ውስጥ እንደሚገኝም ምንጮቻችን አረጋግጠዋል። ምቹ ሚዲያም ለቤተሰቦቿ መጽናናትን ተመኝቷል። በቀጣይ ሰዓትም በዝርዝር መረጃ እንደምንገናኝ ተስፋ እናደርጋለን። አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን ማገዳቸው ተሰምቷል እናንተም ሰሙታላችሁ። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀነራል ጻድቃን ገብረትንሳኤ ተናግረዋል። ሙሉን ታደምጡታላችሁ። ፕሬዚዳንት ዘለንስኪ በጅዳ ከሳውዲው ልዑል አልጋ ወራሽ ጋር ተወያይተዋል ሌላኛው መረጃችን ነው። የተወደዳችሁ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ይሰማሉ።

አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አገዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አግደዋል። በትላንትናው ዕለት በአቶ ጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየን እና ብርጋዴር ጀነራል ምግበ ኃይለ ለጊዜው መታገዳቸውን ያስረዳል። መጋቢት አንድ ቀን 2017 ዓ.ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጭ መላ ህዝባችንን እና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። ጊዜያዊ አስተዳደሩ በሶስቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑንም ጠቅሷል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደርስበት ድረስ ከፍተኛ የጦር መኮንኖች ከሰራዊቱ ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አስታውቀዋል። ለእነዚህ ሰራዊቱ አዛዦቻቸው ላልተወሰነ ጊዜ የታገዱ አመራሮች በየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊና የትግራይ ክልል አዛዥ ሌተር ጄኔራል ታደሰ ወረደ እንዲያውቁትም ግልባጭ ተደርጓል። እነዚህ ሶስቱ የግንባሩ አዛዦች ጨምሮ በርካታ ከፍተኛ የሰራዊት አዛዦች ድጋፋቸውን በደብረ ጽዮን ገብረ ሚካኤል ለሚመራው የህውሀት ቡድን ሲገልጹና በጊዜያዊ አስተዳደሩ ለውጥ እንዲደረግም ሲጠይቁ ነበርም የተባለው። የሶስቱ ከፍተኛ የሰራዊት አመራሮች መታገድ በክልሉ መገናኛ ብዙሀን ይፋ ከመደረጉ በፊት አቶ ጌታቸው ረዳ ጋዜጣዊ መግለጫ ሰጥተውም ነበር። በዚህ መግለጫው የትግራይ ሰራዊት አዛዦች ለአንድ ቡድን ወግነዋል ሲሉም ወንጅለዋቸዋል። ባለፈው ጥር 15 ቀን 2017 ዓ.ም በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉም በመግለጫውም ጠይቀው ነበር። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነዋል ያሉት የትግራይ ሰራዊት አዛዞች መፈንቅ ለመንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽሁፈት ቤት በወቅቱ መቅሰሱ ይታወሳል የትግራይ ሰራዊት ከፍተኛ አመራሮች በዚሁ የአቋም መግለጫቸው ላይ በዶክተር ደብረ ጽዮን ለሚመራው የህወሀት ጎራ እውቅና መስጠታቸው ይታወሳል በተለይ ባለፈው ዓመት ነሐሴ ወር ከተካሄደው 14ኛ የድርጅቱ ጉባኤ በኋላ ለሁለት በተከፈሉት የህወሀት አመራሮች መካከል በሊቀመንበሩና ና በምክትሉ የሚመሩት ሁለት ወገኖች ለወራት በከፍተኛ አለመግባባትና መካሰስ ውስጥም ቆይተዋል። ይህ በህወሀት ፖለቲካዊ አመራሮች መካከል የቆየው ውዝግብ የፌዴራል መንግስቱ ድረስ የደረሰም ነበር። ለወራት በገለልተኝነት የቆዩት የትግራይ ወታደራዊ አመራሮች አብዛኞቹ በደብረ ጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ስጋትም ተፈጥሯል። አቶ ጌታቸውና ዶክተር ደብረጽዮን የሚመሩት የህወሀት ቡድኖች ግንኙነት ሻክሮ በባለፉት ወራት ከፍተኛ መፈራረቅን የተከሰተ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚ ጥያቄም ሲያቀርብ ነበር።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 በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክተሪያልን ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራልም ነው ያሉት። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉ ማክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫም ሲሰማ ቆይቷል። በተለይም የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውያን ፕሬዝዳንትን ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መካረርም ተባብሷል። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ለዚህ ጽሁፍ ምላሽ ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሁፍ በኤክስ ገጻቸውን ሰጥተዋል። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገርም አልነበረም። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉም አይዘነጋም። ጄኔራል ጻርቃን ትግራይ ከዚህ ጦርነት መራቅ እና ሰላም እንዲሰፍን እንደምትሻም በጽሁፋቸውም ገልጸዋል። ለሰላም ያለው እድል እየጠበበን ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚሻም ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑንም ጀኔራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስም ይከብዳልም ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ፣ ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የተናገሩት ጀነራል ጻርቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው ብዙ ተሰቃይተናልም ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነት በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሁፋቸው አስተጋብተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎችም ጦርነት አስፈላጊ ያደርጋልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችንን ብቻ በጦርነት ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግም ገልጸዋል። ለጊዜው አቁሜ፣ አቅማችን የሚፈቅደው ይሄንን ነው የሚል እምነትም አለኝም ብለዋል አቶ ጌታቸው። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር የጠቀሱት የጊዜያዊ አስተዳደሩ ፕሬዚዳንቱ እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበርም ጠቅሰዋል። በዚህ ግንኙነት ግን ከእገሌ አንጻር የል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ሕዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለንም ብለዋል። የኤርትራ መንግስት የወራሪነት ባህሪ አስተው ያለው እንደ ኢትዮጵያና ሱዳን ያለው ሀገራትን እንደ መጠቀሚያ ያደርጋል ያሉት ጀነራል ጻርቃን ገብረትንሳኤ የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴማርክ ጤናማ መሆን ሲሉም ገልጸውታል። ይህንን ፍላጎት ኤርትራ ባላት ሀብት ከማስተካከል ይልቅ ከመረብ ወንዝ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 አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለውም ብለዋል። ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከእገሌ ጋር ግንኙነት ጀምር ያለው የሚል ብዙ ነው ብለዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለው ግንኙነት ተፈናቃዮችን መመለስን የሚመለከት ነው ያሉት አቶ ጌታቸው ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም ብለዋል። አክለውም ግን የማይቀር ነገር አለም ነው ያሉት። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉም አክለዋል። ፕሬዚዳንት ዘለንስኪ በጅዳ ከሳውዲው ልዑል አልጋ ወራሽ ጋር ተወያዩ። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ የዩክሬኑ ፕሬዚዳንት በዚህ ሳምንት የማዕድን ስምምነቱን እንደሚፈርሙ ይጠበቃልም ብለዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከሳውዲ አረቢያ አልዑል አልጋውራሽ ሞሐመድ ቢን ሳልማን ጋርም ተወያይተዋል። በጅዳ በተካሄደው ምክክር ልዑል አልጋውራሹ ሪያድ የዩክሬኑ ጦርነት እንዲቆምና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ እየተጀመሩ ጥረቶችን ትደግፋለች በማለታቸው የሳውዲ ብሔራዊ የዜና ወኪልም ዘግቧል። ሳውዲ የዩክሬን ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረትም ስታደርግ ቆይታለች። ሞስኮና ኬቭ በርካታ የጦር ምርኮኞችን እንዲለዋወጡ ከማስማማት ባለፈ በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓም ይታወሳል። ፕሬዚዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉበት በሪያድ መሆኑንም መናገራቸውም አይዘነጋም። በዛሬው ዕለት ደግሞ የአሜሪካና ዩክሬን ከፍተኛ ባለስልጣናት የሚመክሩበት መድረክም አዘጋጅተዋል። የዩክሬኑ ፕሬዚዳንት ባለፈው ወር በነጩ ቤተ መንግስት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በጊዜያዊነት አቋርጣለች። ከሳተላይት ምስሎች የሚገኙ መረጃዎችንም ለኬቭ እንደማታጋራም ገልጻ ነበር። በሳውዲው የአሜሪካና የዩክሬን ምክክር ፕሬዚዳንት ዘለንስኪ አይሳተፉም። የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ጨምሮ አራት ከፍተኛ ባለስልጣኖቻቸው እንምልከዋል። አሜሪካን በውጭ ጉዳይ ሚኒስቴሯ ማርኮ ሩቢዮ እና ሌሎች አመራሮችንም ትወክላለች። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዌትኮ ፎክስ ኒውስ ጋር ባደረጉት ቆይታ ጫና የበረታባቸው ዘለንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማዕድን ስምምነቱ ሊፈርሙ እንደሚችሉም ተናግረዋል። ፕሬዚዳንት ትራምፕ አሜሪካ በሶስት አመት ውስጥ ለዩክሬን ያደረገችውን ከ350 ቢሊዮን ዶላር በላይ ድጋፍ ኬቭ በማዕድን ሀብቷ ልትመልስ ይገባል ማለታቸው ይታወሳል። ዋሽንግተን ጋር ግንኙነቷን ለማደስ ንግግር የጀመረችው ሞስኮ በኬቭ ላይ የተጠናከረ የሚሳይል ና ድሮን ጥቃት መፈጸሟን እየቀጠለች ሲሆን ተጨማሪ መንደሮችን መቆጣጠሯን አስታውቃለች። ባለፈው ሳምንት ብቻ 87 የድሮን ና ከ80 በላይ የሚሳይል ጥቃት አድርሳለች የሚሉት ፕሬዚዳንት ቮሎድሚር ዘለንስኪ ጊዜያዊ የተኩስ ማ አቁም ስምምነቱ የብስን ብቻ ሳይሆን አየርና ባህርን ሊያካትትም ይገባልም ብለዋል። ክሬምሊን ግን በፈረንሳይና ብሪታንያ የቀረበውን ጊዜያዊ የተኩስ አቁም ምክረ ሀሳብ ለኬቭ ጊዜ መግዣ ነው በሚልም ተቃውሞታል። በዲሞክራቲክ ኮንጎ በተባባሰው ግጭት በርካታ ቁጥር ያላቸው እስረኞች ከእስር ቤቶች ማምለጣቸው ተነገረ። እስረኞች ባመለጡባቸው አካባቢዎች በተለያዩ ወንጀሎችና የበቀል እርምጃዎች ላይ በስፋት መሳተፋቸውም የሰብአዊ ቀውሱን አባብሶታል። በሩዋንዳ የሚደግፉት የኤም 23 አማጽያን ባለፉት ሁለት ወራት በምስራቃዊ የሀገሪቱ ክፍል ሁለት ትላልቅ ከተሞች መቆጣጠራቸውን ተከትሎ የጅምላ እስር ቤት ማምለጥ መበከራከትን በህዝቡ ላይም ሽብር ፈጥሯል። አማጽያኑ በከተሞች የሚያደርጉት እንቅስቃሴ የተስፋፋ መምጣቱን ተከትሎ ከጥር ወር ጀምሮ ከአራት እስር ቤቶች በሺዎች የሚቆጠሩ እስረኞችን አምልጠዋል። የማረሚያ ቤቶች ጠባቂዎች ታሳሪዎቹ እንዳያመልጡ ለቀናት ጥበቃ ሲያደርጉ የቆዩ ቢሆኑም በአማጽያኑ በተከፈተባቸው ተኩስ እስረኞቹን ጥለው እንዲሸሹም ነው የተደረገው። በጥር 27 ምሽት የኤም 23 ታጣቂዎች የሰሜን ኪቭ ግዛት ዋና ከተማ ወደ ሆኖቹ ጎማ ከተማ ሲገባ ከ4ሺ በላይ እስረኞች ጎማ ሙንዜንዜ እስር ቤትም አምልጠዋል። ቀጥሎም ታሳሪዎቹ በመቶዎች በሚቆጠሩ ሴት እስረኞች ላይ የአስገድዶ መድፈርና ሌሎች ጾታዊ ጥቃቶችን መፈጸማቸውን የተዘገበው የእንግሊዙ ዘ ጋርዲያን ጋዜጣ ይዞት በወጣው ዘገባ ከጎማ እስር ቤት ባለፈ በቡካቡ ካባሪ ካሊማ ማዕከላዊ እስር ቤትን ጨምሮ ከበርካታ ስፍራዎች አደገኛ የሚባሉ ወንጀለኞችም አምልጠዋል። እስረኞቹ በአስገድዶ መድፈር፣ በግድያ፣ በአመፅ እንቅስቃሴዎች ውስጥ በመሳተፍ ገንዘብ በማጭበርበርና የሕዝባዊ ጸጥታን በማደፍረስ ወንጀሎችም ተፈርዶባቸዋል። በስፍራው የሚንቀሳቀሱ የጸጥታና የደህንነት ተንታኞች ታሳሪዎቹ ለእስር ባበቋቸው ግለሰቦች፣ ከሳሾችና እንዲሁም የፍትህና የጸጥታ አካላት ላይ የቂም በቀል እርምጃ እየወሰዱ እንደሚገኙም ነው የጠቆሙት። በጎማና ቡካቡ ከተሞች ያመለጡ እስረኞች የቆሸሹ ጠመንጃዎችን እና ሌሎች የስለት የጦር መሳሪያዎችን በመያዝ ዝርፊያን ጨምሮ የተለያዩ ወንጀሎች ላይ ተሰማርተው መመልከታቸውን የአይንማኞችም ተናግረዋል። በሁለቱ ምስራቃዊ ኮንጎ ከተሞች የሚገኙ ፖሊስ ጣቢያዎች ከተሞቹ ከተያዙ በኋላ ስራም አቁመዋል። በጎማና ቡካቡ በመንግስት ምትክ የሚንቀሳቀሱ ኢም 23ን ጨምሮ የሚሊሻዎች ጥምረት የሆነው ሊያንስ ፍሬቭ ኮንጎ እስር ቤቶችን ለመገንባትና ለማደሰም ቃል ገብቷል። ነገር ግን በስፍራው የሚፈጸሙ ወንጀሎች መበራከት በአካባቢው ለሚገኙ ነዋሪዎች ደህንነት ከፍተኛ ስጋት ሆኖ መቀጠሉንም ነው የዘገበው። የተወደዳችሁና እየተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድነው ነው መረጃ እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩን እኔ ከወዲሁ ተሰናበትኩ። ሰላም በያላችሁበት ለእናንተ።